የዓለማችን ፈጣኑ ቤተሰብ የሚባለው የዲባባ ቤተሰብ አምስቱ የዲባባ ልጆች በዓለም መድረክ ላይ በአትሌቲክሱ ዘርፍ የሰሯቸው አኩሪ ገድሎችን አንድ ባንድ እንዳስሳለን። በደም የተዋረሱ ይመስል አክስታቸው ደራርቱት ሁሉም የእነሱ ቤተሰብ አንዱ አካል ነች። እንዲሁም ያልተሰሙ የፍቅር ታሪኮቻቸውና አስደሳችም አስገራሚም የትዳር ሁኔታቸውን እናስቃኛችኋለን። የዲባባ ሴት ልጆችን በፍቅር ያሸነፉ ታዋቂ ታዋቂ ዝነኛ ሰዎች እነማን ናት የሚሉትንም እንድዛው አንደኛዋን አንደኛዋን፣ ታዋቂ አርቲስት ሙዚቀኛ፣ አንደኛዋን ደግሞ ታዋቂ ባለዝና አትሌት ሯጭ፣ ሌላኛዋን ደግሞ እውቅ የሕክምና ባለሙያ ዶክተር ነው ያገቧቸው። እያንዳንዳቸውን የፍቅርና የትዳር ሁኔታቸውን አንድ ባንድ አሳጥረንና አሳምረን ወደ እናንተ እናደርስላችኋለን። አብራችሁን ትቆዩት ዘንድ ግብዣችን ነው። ሁልጊዜም እውነተኛና ወቅታዊ ጉዳዮችን ወደ እናንተ በማድረስ ይታወቃል። ሰብስክራይብም እያደርግ በተሰማሩበት የሙያና የሥራ መስክ ከራስ አልፎ ለቤተሰብ ከዛም አለፍ ሲል ለሀገር እንዲያንጸባርቁ አድርገው ታሪክ የሰሩ ስማቸውንና አሻራቸውን ለትውልድ ያስተላለፉ ብዙ ናቸው። በኢትዮጵያ አትሌቲክስ የስኬትና የድል ታሪክ ሲነሳ ግን የዲባባ ቤተሰብ ግንባር ቀደም ሆኖ ይጠቀሳል። የዓለማችን ፈጣኑ ቤተሰብ የሚል መለያም ይወሳል። ስማቸው ገናና በመሆኑ አንዳቸውን ጠርቶ ሌላቸውን መተው ይቸግራልናም በቀላሉ የዲባባ ቤተሰብ በሚለው ዓለም ያውቃቸዋል። ለዚህ የአፍሪካ ኩራት የሆነው ፈጣኑ ቤተሰብም የግራንድ አፍሪካ ራን ኢምፓክት አዋርድ ወይንም የአፍሪካ ታላቁ ሩጫ ተጽዕኖ ፈጣሪዎች ሲል የዲባባ ቤተሰቦችን ሰብስቦ በአንድ ላይ እውቅናና ሽልማት አበርክቶላቸዋል። አምስቱ የዲባባ እንቁ ቤተሰቦች ለአትሌቲክሱ ዓለም የተሰጠ ገጸ በረከት ነው። ከትንሿ በቆጂ ከተማ በመነሳት በዓለም አቀፍ አደባባይ የኦሎምፒክ፣ የዓለም ሻምፒዮና፣ የጎዳና ላይ ውድድሮችና ሌሎች የአትሌቲክስ መድረኮች ላይ በድል አሸብርቀው የሀገራቸውን ሰንደቅ ዓላማ ከፍ አድርገው ማውለብለብ ችለዋል። የዲባባ ቤተሰብ ጥሩነሽ ዲባባ፣ እጅጋየሁ ዲባባና ገንዘቤ ገንዘቤ ዲባባ በኦሎምፒክ እንዲሁም በዓለም ሻምፒዮን ውድድሮች ላይ ሀገራቸውን ወክለው አንጸባራቂ ገድል ፈጽመዋል። የእህቶቿን ስኬት እያየች ያደገችውና አሁን ላይ በአትሌቲክሱ ዓለም ከፍተኛ ተስፋ የተጣለባት ሌላኛዋ የዲባባ ቤተሰብ ደግሞ አና ዲባባ ሆናለች። አና ዲባባ የታላላቆቿን ፈለግ ተከትላ ወደ አትሌቲክሱ የገባች ሲሆን የእህቶቿን ልዩ ምክርና እንክብካቤ አልተለያትም ነበርም። ከአምስት በላይ የሀገር ባለውለታ የሆኑ ሴት አትሌቶችን ማበርከት ለሀገራችን ትልቅ ገድል የሰራው የዲባባ ቤተሰብ የዓለማችን የፈጣን ቤተሰብ ስብስብ በመባል ይሞካሻል። የበቆጂው ጋሽ ዲባባ እነዚህን እንስቶች ስላበረከቱልን እንኳንም ወለዳችሁ መውለድስ እንዳንቱ ነው እየተባሉ ይሞገሳሉ። አረ እንደውም አንዳንዶች ለዲባባ ቀነኒ ያላቸውን ሙገሳ በቀልድ አዋዝተው አስተያየት ሲሰጡ ምን አለበት ጋሽ ዲባባ ቀነኒ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ወይም ደግሞ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ይሁንልን እስከ ማለት የደረሱም አሉ። እውነትም የልጆቻቸውን የስኬት ድል ለተመለከተ ከዚህም በላይ ያስብላል። አምስት ኢንተርናሽናል ሯጭ ከአንድ ቤተሰብ፣ አምስት የተሳካለት የሀገር ኩራት ከአንድ ጎጆ፣ አምስት ሴት ታታሪ የሀገር ባለውለታዎች፣ የዲባባ ልጆች፣ የዲባባ ቤተሰብ ስኬታማ አትሌቶች በቤት ውስጥ ለታናናሾቻቸው ተምሳሌት ቢሆንም እንደ ዲባባ አይነት ቤተሰብ ግን እየተሳካለት አልነበረም። ለአትሌቲክሱ እየተፈጠሩ ቤተሰብ ለልምምድ የማይደክም ጠንክሮና ታክቶ ለመስራት ወደ ኋላ የማይል በውስጣቸው የማይበርድ የጋለ ኢነርጂ፣ የአሸናፊነት መንፈስ የተላበሱ ድንቅ ስብስብ ናቸው። በደም የተዋረሱ ይመስል ካክስታቸው ደራርቱ ቱሉ ጀምሮ ሩጫን እንዳብሮ አደግ የቤት ውስጥ ሙያቸው ይዘውት ከዓለም ትላልቅ መድረኮች ድረስ በስኬት እንዲጎናጸፉ አድርጓቸዋል። የአክስቷን ፈለግ ሀሳብ ተከትላ ወደ አትሌቲክሱ ዓለም የገባችው እጅጋየሁ ዲባባ ከጥሩነሽ ቀደም መብላ ወደ አትሌቲክሱ ዓለም የገባችው እጅጋየሁ ዲባባ ስትሆን ጥሩነሽ ዲባባና ገንዘቤ ዲባባ ተከትሎ የገቡ ባለወርቃማ የድል ባለቤቶች ናቸው። ታዲያ የእጅጋየው ዲባባ የፍቅር ቆይታዋና የትዳር ሁኔታዋ ምን ይመስላል የሚለውን ብጥቀቱ እንመልከት። የኦሮሚያ ማረባ ቤት ክለብ አባል የነበረችው አትሌት እጅጋየው ዲባባ የተለያዩ ርቀቶች የድል ባለቤት በመሆን የቻለችና ጥሩ ሰዓት ያስመዘገበች ድንቅ አትሌት ነች። አትሌት እጅጋየው ዲባባ ከድምፃዊ ቀመር የሱፍ ጋር በትዳር ተጣምራ የልጆች እናት መሆንም ችላለች። አርቲስት ቀመር የሱፍ በአንድ ወቅት ባደረገው ኢንተርቪው ስለ ዲባባ ቤተሰብ ተጠይቆ ሲመልስ በእጅጋየው ዲባባ ፍቅር የወደቀው አርቲስት ቃመሬ ሱፍ እሷን ፍለጋ በቦቆጂ ድረስ ሄዶ እንደነበርም በቃለ መጠይቁ ላይ ገልጿል። ሙዚቀኛ ቀመሬ ሱፍ እጅጋየውን ፍለጋ በሚዋትትበት ሰዓት ከሱ የሙዚቃ ስራ የማይጣጣም የልምምድ ጊዜ ስለነበራት በጣም ተቸግሮ እንደነበረም ያስታውሳል። የሙዚቀኞች ህይወት በአብዛኛው ቀን ቀን እየተኙ ሌሊቱን የሚሰሩበት ሲሆን፣ ሯጮች ደግሞ ከሌሊቱ ፓርት ጀምረው እስከ ቀኑ ግማሽ ድረስ በትሬኒንግ ነው የሚያሳልፉት። ይኸው ለህይወቱ ከተጋቡ በኋላ በፍቅርም በነበሩበት ወቅት አስቸጋሪ እንደነበረበት ያስታውሳል። የጥሩነሽ ዲባባን ታሪክ ስንመለከት የአምስት ሺና የአስር ሺ ሜትር ሯጭ የሆነችው ጥሩነሽ ዲባባ የ የዓለም ክብረ ወሰን ባለቤት እንዲሁም ደግሞ በኦሎምፒክ የ5000ና የ10000 ውድድር አሸናፊ የሆነች ድንቅ አትሌት ነች። እንደ አውሮፓውያን አቆጣጠር በ2008 በቤጂንግ ኦሎምፒክ በአክስቷ ተይዞ የነበረውን የ10000 ሜትር ክብረ ወሰንን ሰብራለች። በዚህም የኦሎምፒክ ውድድር በ5000ና በ10000 ሜትር ውድድሮች ሁለት የወርቅ ሜዳሊያ በማግኘት የመጀመሪያዋ ሴት አትሌት ለመሆን የቻለች ነች። የሶስት ጊዜ ኦሎምፒክ፣ የ5 ጊዜ የዓለም ሻምፒዮና፣ አንድ ጊዜ የዓለም ሻምፒዮንሺፕ የብር ሜዳሊያ አሸናፊ ሶስት ጊዜ ደግሞ የኦሎምፒክ ጨዋታዎች የነሐስ ሜዳሊያ አሸናፊ የሆነች ድንቅ ኢትዮጵያዊት አትሌት የዲባባ ቤተሰብ አንዷ ነች። በተሳተፈችበት የዓለም አትሌቲክስ ውድድሮች ፈርቀዳጅ በመሆን እንዳቦ ሸማኔ እየተወረወረች በተለይ በመጨረሻዎቹ ሰዓት ፈጥና በመውጣት ዝሩን አክራ የድል ባለቤት ለመሆን የቻለች ተስፈንጣሪ አትሌት ነች አትሌት ጥሩነሽ ዲባባ። ጥሩነች ዲባባ ከተወዳጁ አትሌት ስለሺ ስህን ጋር በትዳር ተጣምራ የሦስት ልጆች እናት ለመሆን በቅታለች። በ2004ና በ2008 የኦሎምፒክ ሜዳሊስት ከሆነው ስለሺ ስህን ጋር በህዝብ ፊት በደማቅ ሰርግ ስነ ስርዓት የጋብቻ ቀለበታቸውን አድርገዋል። እነዚህ ሁለት ጥንዶች ሦስት ልጆችን ያፈሩ ሲሆን የመጀመሪያ ልጃቸው ናታን ስለሺ፣ ሁለተኛው ደግሞ አለን ስለሺ በሚል ስም ተሰይሞላቸዋል። ከአዲስ አበባ ዩኒቨርሲቲ የክብር ዶክተሬቷን ያገኘችው ጥሩነሽ ዲባባ የፍቅር ታሪኳና የትዳር ሁኔታዋ ሰላማዊና የተሳካለት እንደሆነም ይገለጻል። ሌላኛዋ ትንሿ የዲባባ ልጅ የምትባለው የገንዘቤ ዲባባ ታሪክን እንመልከት። መላው የኢትዮጵያ ሕዝብ በጥሩነሽ በመደነቅ ጀግናችን ነች፣ የሀገር ካስማ፣ የሀገር ኩራት ነች እያሉ እያወደሷት ታናሿን ደግሞ በእሱ አገር ተክታ ገንዘቤ ዲባባ ብቅ ማለት ጀመረች። ገንዘቤ ዲባባ የ1500 ሜትር ርቀት የቤት ውስጥ የዓለም የክብረ ወሰን ባለቤት ነች። እንደ አውሮፓውያን አቆጣጠር በ2015 የዓለም አቀፍ አትሌቲክስ ፌዴሬሽን ምርጥ አትሌት የሚል ሽልማትም አበርክቶላታል። የአጭርና የመካከለኛ ርቀት ሯጭ የሆነችው ገንዘቤ ዲባባ እንደ ታላላቆቿ ሁሉ በተሳተፈችባቸው የአትሌቲክስ ውድድሮች ላይ ድልን እየተቀዳጀች እውነትም የዲባባ ልጆች ያስባለች ሶስተኛዋ አትሌት ሆናለች። በ2016 ስዊድን ላይ በነበረው የአትሌቲክስ ውድድር የዓለም ሪከርድን ማሻሻል የቻለች፣ በ2017 ስፔን ውስጥ የ2000 ሜትር ሩጫን በ5 ደቂቃ ከ23 ሰከንድ ከ75 ማይክሮ ሰከንድ በማሸነፍ ሪከርድ የሰበረች፣ የታላላቆቿን ታሪክ የደገመችና የኢትዮጵያን ባንዲራ ከፍ ያደረገች ብርቅዬ አትሌት ነች ገንዘቤ ዲባባ። የገንዘቤ ዲባባን የፍቅርና የትዳር ታሪክ እንመልከት። ሌላኛውዋ የዲባባ ትንሽዋ ልጅ ታዋቂዋ ባለዝና ሯጭ ገንዘቤ ዲባባ የፍቅር የግል ህይወቷን በተመለከተ አንድ የሕክምና ዶክተር ጋር በነበራት የፍቅር ቆይታ አብረው ለረጅም ጊዜ ቆይታ ካደረጉ በኋላም ወደ ትዳር መቀላቀል ችለዋል። የገንዘቤ ዲባባ ባለቤት ዶክተር ቱጂባ ይባላል። ዶክተር ቱጂባ ዌስተርን ፕላስ አዲስ ቦሌ ላይ በልደቷ ቀን ሰርፕራይዝ አድርጎ ታገብኛለሽ ጥያቄ አቀርቦላትም ነበር። ህዝብ በተሰበሰበበት የትዳር ቀለበት ተንበርክኮ የጠየቃትን የፍቅር ጓደኛዋን በደስታና በ ባተሞልታ ጥያቄውን አቅፋ አስነስታ ተቀብለዋለች። ወደ ትዳር ከገባችን በኋላ ከዶክተር ቱጂባ ጋር የተደላደለና ደስተኛ የሆነ ኑሮ እንዳላቸውም ይገለጻል። የገንዘቤ ዲባባ ታሪክ ውድ ቤተሰቦቻችን፣ የዛሬውን የዓለማችን ፈጣኖ ቤተሰብ የድል ታሪክና የፍቅር የግል ታሪካቸውን እንዲሁም የትዳር ሁኔታቸውን የዳሰስንበትን ፕሮግራማችንን ይህን ይመስል ነበር። ለነበረን ቆይታ እያመሰገንን የሰብስክራይብ ላይክ፣ ሼር እንድታደርጉ ጋብዘናችሁ፣ በሌላ ቪዲዮ እስክንገናኝ ሰናይ ጊዜ